አሰላሙ አለይኩም ወረህመቱላሂ ወበረካቱህ ውድ ራማ ኢትዮጵያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት በየዓለም ዳርቻ ሰላማችሁ ብዙቲ በሌለኝ ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ። እናንተስ እንዴት ናችሁ? ዛሬ ደግሞ እንግዲህ መጥተናል ማለት ነው፣ በአዲስ ቪዲዮ ከች ከቸች ብለናል ማለት ነው። እንግዲህ ዛሬ ደግሞ ያው አብኔዘር እና እናቱን አባቱን ሰርፕራይዝ አድርጓል ለአመት በዓል ማለት ነው። በጣም ደስ ይላል። በነገራችን ላይ እናትን እንደ ማስደሰት ደስ የሚል ነገር ምን አለ? ከምር በጣም ነው ደስ ያለኝ እኔ ለራሱ በጣም ደስ ብሎኛል ማለት ነው። እንዲሁም አባቱንም ሰርፕራይዝ አድርጎታል። ያው እንግዲህ አላዛር የቤተሰቦቹም ትልቅ ልጅም የመጀመሪያ ልጅም ነው እንደገና ሲቀጥል ደግሞ ለእናቱ ልዩ ፍቅር አለው። በጣም ነው እናቱን የሚወደው። እኔ እንጃ ሁሉም እናቱን ይወዳል። በነገራችን ላይ ሁላችንም እናታችን እንወዳለን፣ ግን በጣም በጣም በጣም ለየት ያለ ይመስለኛል። ለየት ያለ ነው እና በጣም ነው ደስ የሚለው። እንግዲህ ሰርፕራይዝ አድርጓታል። የሀበሻ ቀሚስ ትወዳታለች። ደስ ይላል። ደርበብ ደርበብ ደርበብ ብላለች ለብሳው ምናምን በጣም ነው ደስ የሚለው። ያው እንግዲህ እሱም ደግሞ ሲከፋውም በትንሹ ነው፣ ደስ ሲለውም በትንሹ ነው። እንጃ ይሄ ልጅ ግን እንደ እኔ ማን ነው የሚያሳዝነው? የሆነ ሆዱ ይብሰዋል ለምን እንደሆነ፣ ለቅም ካያችሁት ሆዱ በጣም ነው የሚብሰው ማለት ነው። እና አባቱን ራሱ ምንድነው ያለው እንግዲህ፣ ላንተ ደግሞ በትንሹ ሰርፕራይዝ፣ ላንተም ሀዲያ ስጦታ ይዣለሁ፣ ግን በሚቀጥለው ግን በጣም ደስ በሚል ሁኔታ ሲለው አባቱ ራሱ በጣም ነው ደስ ያለው። እውነት ለመናገር እኔ ራሱ በቃ ይቀይመው ይሆን እያልኩ ነበረ ማለት ነው። ሳዩ ይቀየመዋል፣ ከአሁን አሁን ይቀየመዋል ብዬ ነበር ያሰብኩት፣ ግን አልተቀየመውም ማለት ነው። ራሱ ማሰብህ ባታደርገውም፣ ራሱ ማሰብህ አንተ ስለሆንክ ነው፣ በጣም ደስ ይላል። ልጅ አውቃለሁ ሁሉን ነገር ምናምን ያለው ማለት ነው። በእውነት ጥሩ አባት ነው፣ አባቱም ጥሩ አባት ነው። ያው የእናቱ ደስታ ግን ለየት ያለ ነው፣ በጣም ለየት ያለ ነው። ደስ ብሏታል በጣም። እና ያው እንግዲህ በጣም ነው ደስ ያላቸው። ውድ ቤተሰቦቼ፣ ቤተሰቦቻቸውን ባላቸው አስደስቱ። ሁሉም ነገር ያው እንደ ሁኔታው ማለት ነው እንደ አቅማችን ባለን ማለት ነው ባርግን ማስደሰት ጥሩ ነገር ነው። እና በነገራችን ላይ ደግሞ ስለ ጮኛውም እንግዲህ ጮኛ ላድርጋ ነው ሲል አባቱ ደነገጠው ማለት ነው። እኔ ፊልም ትሰራለህ ብዬ እያሰብኩ ያለሁኝ አንተ ደግሞ እንግዲህ ወደ ህዝብ ካዞርከው ምናምን ያው ሽምግልና ምናምን መላክ አለበት ምናምን ሲለው በጣም ደነገጠ። ግን እኔ እንጃ ያው ቢያገባ የምትሉ እስኪ በኮሜንት አሳውቁኝ ማለት ነው። ብዙ ጊዜ ብዙ ፊልም ሰርቷል እንግዲህ ብዙ ብዙ ኢትዮፕ ሰርቷል። ያው እስካሁን ግን ታውቃላችሁ አላገባም ማለት ነው። ልጁ ማን እንደሚያገባ ለቅ በነገራችን ላይ ማለት ነው። ከሄሉ ጋር እንደዛ ሆነው ተለያዩ። አሁን ደግሞ ያው ፎንቃ ጠግርባል መሰለኝ እና ከቀጫዋ ጋር ያው አገባለሁ ወይንም ቤተሰብ ላካል ምናምን እያለ ነው። ሰርግ ላይ ነው፣ ሀሳብ ነው ያው። እናት ጌቱ እንዳገባላት እናት ግን እንዳገባ ትፈልጋለች። ራሱ አረፋቷ ምናምኑ እንዳገባ ትፈልጋለች። ያው እሱም ደግሞ ደስተኛ ነው፣ እያወራቸው ነው፣ እየተመካከሩበት ነው። እውነት ቢያገባም ጥሩ ነው። ልጅ በልጅነት ነው ማለት ነው። ከዚህ በላይ ምን ይሆናል? ምንም የሚጠበቅ ነገር የለም ያው ለትዳር የተዘጋጀ ይመስላል። ደርባባ ነው፣ ወፍር ነው ያው የትዳር ሰው ይመስላል። በነገራችን ሰው አንዳንድ ደርባባ የወንድ ደርባባም ደስ ይላል ወፍር ሲሆን ያው አንዳንዶቹ ደግሞ በአብዛኛው ያው እንደ እንትናችን ነው እንደአመለካከታችንና ሰው እንዴት እንደምንወደው ስለሆነ አሁን አንዳንዱ ሰው ወፍራም ሰው አይወድም፣ አንዳንዱ ሰው ደግሞ ቀጭን ሳይወድም። ያ ደግሞ እንግዲህ እንደ ሁላችንም አስተያየት፣ እንደ ሁላችንም ውሳኔ፣ እንደ ሁላችንም መልክ ስለሆነ እኔ አበኔዘር በጣም ያሳዝነኛል። የሆነ ገርባባ የዋህ ነገር ነው የሚመስለኝ። በጣም የዋህ ነው። ሰውን የሚጎዳ አይደለም፣ እና በጣም አሪፍ ነው። በጣም ደስ ይላል። ያው እናቱን በጣም አስደስቷታል። እንግዲህ ደግሞ አግብተ ወልዶ ደግሞ ልጁን የምታይ ያርጋ። ያው አግብተ ወልደህ ልጅህን እንዳይ ነው የምፈልገው ብለዋለች። በእርግጥ ጥሩ ቤተሰብ ነው። ያው ደስ ይላል። ሁሉም ስራቸው ራሱ በጣም ጽልት ያለ ነው። እና ይሄን ይመስላሉ። ውድ ቤተሰቦቼ፣ የዛሬው ቪዲዮ ቪዲዮዬ ማለት ነው። ግን ልብሱ እንዴት እንዳማረባት እንዴት እንደሄደባት ዋው ዋው ያለ ልብስ ነው። እኔ የሀበሻ ቀሚስ በጣም እወዳለሁ። ግን ዛሬ ለእናቱ ደግሞ እሱ እያመጣላት ቀሚስ በጣም ነው ደስ የሚለው። እውነት ለመናገር በጣም ነው የሚያምረው፣ በጣም አሰራሩ እና እንደገና ደግሞ ከዚህ ከመቀነቷ ላይ ራሱ ቀበቶ ምናምኑ በጣም ነው ደስ የሚለው እኔ ራሱ በሙስሊም ካገኘሁኝ እንደዚህ ከተሰራ ገዘዋለሁኝ። ወይንም ውድ ጓደኞች ደግሞ ቪዲዮ የምትከታተሉ ያ ሰርፕራይዝ ብታደርጉኝም ችግር የለው እቀበላለሁኝ። ያው አንዳንድ ጊዜ ሰርፕራይዝ ሲደረግ ደስ ይላል። ማንኛውም ሰው በድንጋጤ ሆኖ ያው ጆፍ ሲልባችሁ ስጦታ ጆፍ ሲልባችሁ ትደነግጣላችሁ። እና ያው አብኔዘር በጣም እናመሰግናለን እናትህን ስላስደሰትካት። ያሁድ ጊዜ መችም ነው ከእናት ጋር መደሰት ትፈልጋለህ አንተ ነው እናቃለን ግን ቢሆንም ደግሞ የዛሬው ከምር በጣም ለየት ለየት ባለ መልኩ ነው በጣም ደስ ይላል ጎበዝ ጀግና ቀጠልበት ቀጥልበት እና ወደ ሀገሬ ልጆች የዛሬው ቪዲዮ ይሄን ይመስላል ከወደዳችሁት ላይክ ሼር ሰብስክራይብ አድርጉ በነገራችን ላይ ያው እኛ የመዳም ቅመሞች ወደኋላ እየጎተታችሁን ነው። ወደኋላ የምትጎትቱንም ላይክም የማታደርጉ ሰብስክራይብ እንደምንድን እንደማታደርጉ እናናቅም አታርጉም እያላችሁ መሰለኝ። እኛ ግን እናድርጋለን። ያው ወደፊት ነው ወደፊት፣ ወደኋላ እንልም። እኛ የመዳም ቅመሞች ተያይዘን ነው የምናድገው። ያው ምንም ሀገራችን ላይ ገብተን እንደነሱ በፍሪደም በአንሰራ ከመዳም በስተኋላም ከነጥብህ በስተኋላም ከምኑም በስተኋላም ቢሆን አንድ ቀን ይሄ ሁሉ ነገር አልፎልን እኛ ሀገራችን ገብተን በጥሩ በነፃነት በፍሪደም ስንሰራ ይዛኔ ያው እንተያያለን ማለት ነው። ወዳችሁ እኛ አስገድደናችሁ ሳይሆን እኛን ቪዲዮ የምታወት ይዛኔ ለራሳችሁ ለራሳችሁ ስትደበሩ፣ ለራሳችሁ ስትጠፈሹ አይናችሁን ጎልጎላችሁ የምታዩበት ጊዜ ይመጣል። እና የእኔ ጓደኞች የማወዳቸው ውድ የኢትዮጵያ ተከታታዮቼ፣ እንዲሁም ውድ ጓደኞቼ፣ እንዲሁም የስራ ባልደረቦች አብረን ኢትዮጵያ የምንሰራ ሁሉ አይዟችሁ፣ በእርሱ ያልፋል። ሰላም ለሀገራችን፣ አገራችንን ሰላሙን ያምጣልን። ሀገራችን ገብተን ደግሞ በሰፊ ሁኔታ እየተመካከርን ኢትዮጵያችንን እንሰራ ያድርገን። ውድ የአገሬ ልጆች በጣም ነው የምወዳቸው። እንደውም የምታበረታቱ ይላቅ ያለ ምስጋና አለኝ። ራማዬ ስሪ፣ አይዞች፣ ታድርጊያለሽ የምትሉት ከምር በጣም በጣም ነው ማመሰግነው። ከልብ ከልቤ ነው የማመሰግነው። ያው ትችት አለ በነገራችን ላይ፣ እኔም ለሰውዬ ይችን ኢትዮጵያን አልተዋትም። የሚገርማችሁ ነገር አሁን አንቺ የት እንድትደርሺ እንደገና ለምንድን ነው የማይከፈልሽ ምናምን የሚሉኝ ሰዎች ማለት ነው። እንደወሬ እያስመሰሉ ለምታዋሪ ሰዎች። እኔ ደግሞ ከድበ አድርጌ ስለያዝኩት ወደፊት መስራትንም እቀጥላለሁ። አላቋርጥም። ያው እናንተንም የማሳፍርበት የኢትዮጵያ ሊሆን ይችላል ብዬ አስበለሁም፣ ገምታለሁ። ወደ ሀገሬ ልጆች ከወደዳችሁት ላይክ፣ ሸር አድርጉ። በሌላ ቪዲዮ እስከምንገናኝ ባይ ባይ